ስድስት ስልሳ ስድስት እናንተ ደግሞ ስድስት ስልሳ ስድስት አናታችሁ ላይ ይፍረስ እንጂ ሁሉም ነገር ስድስት ስልሳ ስድስት ነው። በቃ እንግሊዘኛውም ስድስት ስልሳ ስድስት ሆነ እና ለምን ትምህርት ቤት ስትማሪ ነበር? ምድረ አጨብጫቢና ጎብጋቢ ሁላ ሄደ ወዲያ፣ ምድረ ቅንቅና፣ እንግሊዘኛም ደግሞ ስድስት ስልሳ ስድስት ሆነ። ምን ምን አይነት ጉድ ናችሁ ግን እናንተ? ወይ ሰው ግን ወይ ሰው ግን ወይ ሰው ግን፣ እመቤቴን ሰው ኖ ቱማች ፕሮብሌም። ሰው ሰው ጥሩ አይደለም። ኔቨር ኔቨር ሰው በህይወታችሁ ውስጥ እንዳታስገባ። ሰው መርዝ ነው። ያው ገደል ከቷችሁ ነው። መቤቴም ማለት ነው ገደል ገደል ገደል ከቶሽ፣ ቁጭ ብለው ይዘቅብሻል። ማትገቡበት የለም ፍርዳችሁ እኔ ማርያምን በጣም የተናደድኩባችሁ ልንገራችሁ፣ ልውረድባችሁ። እንዳው ምን ታመጣላችሁ ገብርኤል፣ እኔ ምሬ ነው እናትና ልጅ መካከል ገብታችሁ። እናቷ ኮ ባለጌ ናት፣ እናቷ ኮ ክፉ እናት። ምን እናት? ዝም በይ ወሬ። እያንዳንድሽ እኮ ማለት ነው በአርጩሜ ተገርፈሽ እንዳላደግሽ እያንዳንድሽ ማለት ነው። አንቺ ወንድ ጋ ስትሄጂ ቁርጭምጭሚትሽን ብሎ ሰባብሮ እንዳላስቀመጠሽ ቤትሽ ማለት ነው። ክፉ እናት ከስታየሽ ምን አየሽ? ምን ምን አድርጋ ምን ስላሳደገቻት፣ እራሷን ዝቅ አድርጋ ያለ አባት ስላሳደገቻት እያንዳንድ ማለት ነው። አታሽ ቃብጪ እዚህ ቁጭ ብለሽ ሰው ላይ ለመፍረድ አትቾኪ። ካለእናንተ አዋቂ የለም፣ ካለእናንተ ፈራጅ የለም። ክፉ እናት ክፉ እናት ለልጇ ተሳስታታቅ መቼም ቢሆን ማለት ነው። ከእናንተው ከዘመኑ ሴትም ሆነ ወንድ ከዘመኑ ሰው የድሮ እናቶች ይሻላሉ። የእነሱን ጭንቅላት ቢኖረን እኮ ዛሬ ላይ በፍቅር በኖርን ነበር። ደግሞ እናትና ልጅ ምናምን ትላላችሁ። እንደ እናቷ እኮ ናት አንቀባራ። ይሄን የመሰለ ጸባይ ስነ ስርዓት ያስተማረቻት እኮ እናቷ ናት። የእናቷ ፍሬ እኮ ነው። እናት አይተሽ ልጅ አግቢ ነው የሚባለው። እሺ ልጅ ማለት እኮ የእናት ፍሬ ናት። ባል ደግሞ ማለት ነው እናቷን ያላከበረ ባል እሷን ሊያከብረ አይችልም። ገባሽ? ሲጀመር ልጅቷን ቢያከብር ኑሮ እናቷንም ያከብር ነበረ። ሲጀመር ልጅቷን የሚወድ ቢሆን ኑሮ እናት ትስከርም፣ ትቆሽም፣ ቆንጆም ትሁን፣ አስጠሊታም፣ ሀብታምም ትሁን ደሃ፣ እናት እናት ናት። ይሄ ብልግና ነው። እሺ ተርባ ተጠምታ ወይ ተጎሳቁላ ውብስ ማም እንዴት ከሳች በእናታችሁ። ውይ ክስት ብላ ከሰው ተራ ወጣች አይደል? ከእናት በላይ አቃሎ ያለ ቡዳ ነው አሉ። እናንተ እመቤቴን ተው፣ ነግ በእኔ ይባላል። እውነት የምሬ ነው። በልጃችሁ እንዳይመጣ እዛ። ሌላ የፈረዳችሁት ነገ በልጃችሁ ይመጣል። ነገ እናንተም ትወልዳላችሁ እውነት የምሬ ነው። እኔ በጣም ነው የምታናድዱኝ። ገብርኤል እዛም ጥልቅ እዚህም ዛሬ ላይ ፈራጅ የሆናችሁበትን ነገር በሙሉ እግዚአብሔርን በልጃችሁ መድኃኒዓለም ያሳያችኋል። በልጃችሁ ታዩታላችሁ፣ ድንግልን የምሬ ነው። ይውላል ያድራል፣ ሰው የዘራውን ማጭደቱን አይቀርም። ቀን ታግዳለሽ፣ ታገኛለሽ የሰራሽውን። ደግም ስሪ ጥሩም ስሪ፣ የምሬ ነው የምልሽ። ጭራሽ እናትን ሁለት እንዶ ባጋጨቻት እንዳው ትቀልጃለሽ እንዴ? እያንዳንድሽ አጥር ዘለሽ ስትወጪ ያደል እንዴ? እግርግርሽን ሰብሮ ሲመልሱ እንኳን እናትና አባት አደለም ወንድም ራሱ አጠናግሮሽ አደል እንዴ? ያሳደገሽ ምን ታካብጃለሽ? ወይ ቡዳናት። እቺ እኮ ባለጌ እናት ናት። ባለጌ ብትሆን ኑሮ ማለት ነው ልጇን ባለጌ ትሆን ነበር። ከማይሆንሽ ወንድ ጋር እንደዚህ ከሆነ ሰው ጋር አትሁኚ ማለት ምኑ ነው ምኑ ነው ሀጢያቱ ልጇ እኮ ናት ስታምጣምጣችኋል በልጅነቷ እሷ እሷን ለማሳደግ ስንት ከራተት ተንከራታችኋል ማን ፈራጅ አደረጋችሁ በልጇ ማን ፈራጅ አደረ ማን ናችሁ እናንተ ምን ቢን ናችሁ ዛሬ ላይ እንደ ፍርድ ቤት ቁጭ ብላችሁ ፈላጭና ቆራጭ የሆናችሁት እናንተ ማን ስለሆናችሁ ነው ስለሆናችሁ ዶ ምን ነው? ፍርድ ቤት ነን አላችሁ? ቲክቶከሮቹ ሁላ ፍርድ ቤት ነን። እኛ የፈለገውን ማድረግ እንችላለን፣ እኛ ከህግ በላይ ነን። እኛ ለማንም ማሳቢ ነኛ። ዋሪው ዋሪው ሀቢብቲ ዋሪው እንደ? እናት ልጇን ማለት ነው ስትፈልግ ጥቅጥ ለምናታደግ እያንዳንድ ተመልገሽ እኮ ነው ያደግሹ። ምን ታካብጃለሽ ዛሬ ላይ አረብ ሀገር መጣሽና ጭራሽ ፊኒ ፊኒ ላደርግሽ ይፈልጋል። እንደ አመዳም እያንዳንድ እኮ ታቃጥቅጠሽ ታቃጥቅጠሽ ባር ጭሜ ነው ያደግሹ። ምን እዚህ ታካብጃለሽ? ይ ማርያምን የእናንተ ነገር በዛ። እቅበ አለኛ ሁኑ ምንጉድ ነው እንዴ ምንጉድ ናችሁ? የባልና የሚስጡት ስታቦኩ ዝም አለ ጭራሽ እናትና ልጅ። ኧረ ግፍ ነው ገብርኤልን፣ ግፍ ነው ማርያምን፣ ግፍ ነው። እውነት የምሬ ነው፣ ደስ አይልም፣ በጣም ደስ አይልም። ሪስፔክት እናትን። እናቴን ያላከበረ ወንድ ልጅ፣ እናቴን ያልወደደ እናቴ፣ ለእናቴ ክብር የሌለው ወንድ ልጅ ባናት ተተከል ባናት ተተከል። አልወለድከኝም፣ ገባህ? አልወለድኩም። ባናት ተተከል፣ ገባህ? እናቴ እኮ ማለት ነው እራሷ ተርባ እኔን አብልታ ነው ያሳደገችኝ። እራሷ ሳትበላ ከሰው በታች ሆና እኮ ነው፣ ማንኛውም እናት ልጇ ነው ያሳደገችው። ባናት ትተከላታለህ እንጂ በእናቴ ማን ይባር፣ ተተከል፣ ሂድና። እኔ የባሌን እናት ካላከበርኩ ካልወደድኩ ባሌን እኮ ያመጣችው እናቱ ናት እኮ። እናቱ እናቱ ባትኖር ይሄ ልጅ አገኝ ነበር? በስነ ስርዓት ኩሉ ነው ያደገ ልጅ ስነ ስርዓት፣ ሴት ልጅን የሚያከብር ሴት ልጅን የሚወድ ለሴት ልጅ ክብር ያለው ወንድ ልጅ አገኝ ነበር አላገኝም። ማን ስላለች ነው እናት፣ እናት አይተሽ፣ እናት አይቶ ነው እኮ ወንድ ልጅን የሚያገባው አይደል? ይሁን አንዳንድ ጊዜ ማርያምን፣ ጋጠወጣት ሆነን ስነ ስርዓት ቢኖረን ጥሩ ነው። በሁሉም ነገሮች ላይ ባንገባ ጥሩ ነው። እውነት የምሬ ነው። በባልና በሚስት መካከል ራሱ አይገባም፣ እንኳን እናትና ልጅ መካከል አይደለም። እንዴት ተቀጥቅጠን አድገናል! መቤቴን፣ የምሬ ነው። እያንዳንዳችን ኢትዮጵያዊ የሆነው በሙሉ ተቀጥቅጠው ያላደገ ሰው አለው ካለ ማለት ነው። እውነቴን ነው የምላችሁ። ውሸታም ነው። ሁልሽም አጋጭተውሽ ነው እንትን ያሉት፣ ችግርን፣ መከራን፣ ሐዘንን ዛሬ ላይ በመከራ እንድንኖር እንድናቅ ያደረጉን እኮ እነሱ ናቸው። እንዴ ምን ታካብዳላችሁ? እናቷ እኮ እንደዚህ ናት፣ ታስርባታለች። እሰይ፣ እሰይ፣ እሰይ። መቼውንም ልጇን አስቀምጣ ራሷ በልታ አይደለም እኮ አይደል? እውነት አቅለሸለሻችሁን ቲክቶኮች፣ ገብርኤልም እዛም ጥልቅ፣ እዚህም ጥልቅ፣ ሰርጉ ጋር ጥልቅ፣ ልጅ ጋር ጥልቅ፣ እናት ጋር ጥልቅ፣ እዛም ወዲያ ምን ነው? የራሳችሁን ኑሮ አትኖሩም እንዴ? ምንድን ነው? የኔ ያክል እንዴ? እኔ ነግር ያለው እናቴን የማታከብር ወንድ ልጅ እምነቴን ማታከብ ሲጀመር፣ እምነት የሌለው ወንድ ልጅ ራሱ አልፈልግም። እኔ ሲጀመር እናቴን ካላከበርከ አባቴን ካላከበርከው እኔ እንደምወደው ካልወደድከው ባናት ትተከላታለ። ባናት ተተከል ውጣ። ምን ወንድ ቢሄድ ወንድ ይመጣል። ምን ብርቅ ነው እንዴ? አባቴን ግን አልተካውም። እናቴን አልተካትም። አንተ ነገ እኮ ጥለኸኝ ትሄዳለህ። ጥለኝ ስትሄድ ሳለቅ ስወርቅ ኮ እናቴ ናት ከጎን የምትሆነው። ነገ ኮ እኔ በጣም ባገኝም ብቸገርም ያለችው እናቴ ናት። ነገ ምንም ልሁን ልቁሻሽም ላጣም ድሃም ልሁን ላገኝም ምንም ልሁን ልጎሳቆልም ልክሳ ልቅሳ ምንም ልሁን ነገ ዙሮ መግቢያ እናቴ ናት። አንተ ነገ እኮ ጥለኝ ትሄዳለህ። ብከሳ ብጦቅርብ አካሌ ቢጎድል ምን በሆን እኮ ነገ ጥለኝ ትሄዳለህ። እናቴ ግን ጥላኛ አትሄድም። ገባ? ከኔ የተሻለች ሴት ካገኘህ መሄድ አይቀርም። እናቴ ግን ጥላኛ አትሄድም። በማንም የማይተኩ ነገር ቢኖሩ እናትና አባት ናቸው። በምንም በምንም አልተካቸውም። ቢያንስ ቤተሰቤን ስታከብር ስትወድ ነው እኔ ልትወድ የምችለው። ከዛ በተረፈ እናቴን እያንቋሸሽ ነው ምንም ትሁን እናቴ ለምን ሰካራማ አቶንም ለምን እንትን የፈለገችው ናቶንም ምን አገባችሁ? እናቴ እናቴ ናት ለእኔ ከእሷ ነው የወጣሁት። ኔ ምንም ትሁን እኔ እኔ እሷ እኔ ጥሩ የሆንኩት እሷ በስነ ስርአት ስላሳደገችኝ ነው። እናቴ ኩርት አድርጋ ስላሳደገችኝ፣ በኢትዮጵያዊነቴ እንዲሁም ደግሞ በእምነቴ ሰዎቹን እንዳከብር ሰዎቹን እንደወድ የምታደርገኝ እናቴ ናት። ምክንያቱም ሰው የዋለበትን ነው የሚመስለው። ምን ካህያ ጋ የዋለ ፈስ ለምዶ ይገባል ይባል የለ ሰው የዋለበትን ነው። ደህና ሰው ጋ ከዋላችሁ ደህና ትሆናላችሁ። መጥፎ ሰው ጋ ከዋላችሁ መጥፎ ነው የምትሆኑ። ስለዚህ ማንም ሴት ደግሞ እናቷ ጋር ነው የምትውሉ። ስለዚህ እናቷን ነው የምትመስለው። መጥፎ ሴት ልጅ ካላችሁ እናቷን ነው የመሰለችው። ጥሩ ሴትም ካለች እናቷን ነው የመሰለችው። በእናቱ ደማ ፋሽን አድርጋችኋል። እምነት የተዋረደበት ቦታ ቢኖር ቲክቶክ ነው። አንደኛው ሙስሊም ነው፣ አንደኛው ክርስቲያን ነው። አንደኛው ሴቷ ክርስቲያን ከሆነች ወንዱ ሙስሊም ነው። ወንዱ ክርስቲያን ከሆነ ወንዱ ክርስቲያን ከሆነ ሴቷ ስነ ስርዓት የሚባል ነገር ራሱ ጠፍቷል እኮ ቲክቶክ ላይ። እውነት የምሬ ነው። ነውር ራሱ ጠፍቷቸዋል እኮ ነውሩ ራሱ ስለ ሃይማኖት ሃይማኖት አልባ ሁና ናልኩ እኮ ሲጀመር እዚህ ቲክቶክ ላይ ያለ ነው፣ ሃይማኖት አልባ ለወንድ ብላችሁ ሃይማኖታችሁን የምትሸጡ ለወንድ ብላችሁ ለሃይማኖታችሁ ክብር እየሌላችሁ ለወንድ ብላችሁ የሃይማኖት ትርጉም እንኳን ያልገባችሁ ፍቅረኛ ትይዛላችሁ። ያልገብ ምንም መንሁሉም ሳታውቁ መጀመሪያ ሃይማኖት ይኔ ለወንድ ብዬ አልሸጥም። ሃይማኖት ማለት ነብስ ነው። ገብቶኝ ከወድኩኝ ኦኬ ችግር የለውም። ገብቷችሁ ግን አይደለም። ሲጀመር እኔን ከማይመስለኝ ሰው ጋር አልቆምም። ሲጀመር እኔ ቦታዬም አይደለም። አንዱ ሙስሊም አንዱ ክርስቲያን፣ ልጆቻቸው ልጆቻችሁ ወዴት ሊገቡ ነው? እናቱን ይውደድ አባቱ ወደ አባቱ ይሂድ ወይስ ወደ እናቱ? ይህ ስነ ስርዓት አልባና ሲጀመር የማይሆን የማይመስል ነገር ፋሽን አድርጋችሁታል። አሁን ደግሞ ወይ ተጠቅልላችሁ ውጡ ይሻላል። ሲጀመር አለው ከማለት የለውም ማለት ጥሩ ነው። አንቺን በሃይማኖትሽ እኔም በሃይማኖቴ አይጠበንም። ቤቴ እሱን ለጎረ ቤትሽ ማሬ ዝስ ላይፍ ይህ አንቺ ይወጥ ነው። ይህ አንቺ ይወጥ ነው። አንቺም በሃይማኖትሽ እኔም በሃይማኖቴ አይጠበንም ቤቴ ለጎረቤት ነው። ምክንያቱም ሙስሊም ጎረቤት ካለኝ በሰላም ልንኖር ይችላለን። ኦፍ ኮርስ በሰላም እንኖራለን። ክርስቲያን ጎረቤት ሙስሊም ካለው በሰላም እንኖራለን። ተዋውሰን ነው ኦፍ ኮርስ እንኖራለን። ባልና ሚስት ማለት ግን ምን እንደሆነ ትርጉሙን እየገባን አይመስለኝም። እዚህ ቲክቶክ ላይ ያለነው ሰዎች በተለይ እየገባን አይመስለኝም። ፋሲካንም ታከብራላችሁ ኢድንም ታከብራላችሁ አዲስ አመት ታከብራላችሁ እኔ እኮ ማፊ አቋም የሚባል ነገር ማፊ ዜሮ ከላስ ሞክ ማፊ ባዶ ይሄ ተምራችሁ ነው ማለት የት ተምራችሁ ነው? እኔ አልተማርኩም። በነገራችን ላይ ሙስሊም የሚያገባው ሙስሊምን ነው። ይሄ የሙስሊም ስነ ስርዓት ነው። ኦርቶዶክስ ደግሞ ኦርቶዶክስን ነው የሚያገባው። ይሄ የኦርቶዶክስ ተዋህዶ ቤተ ክርስቲያናችን ስነ ስርዓታችን ነው። ከየት ተምራችሁ ነው? ማለት ትምህርቱን እኛ የምንወቅ ብዬ ነው። ሃይማኖት የላችሁም። ሃይማኖታችሁ ግን ምንድን ነው? የላችሁም። ሲጀመር ማንም ሆኖ አሁንም ለመያዝ ያስባችሁ ሰዎች ካላችሁ ወይ ከሃይማኖቱ ተጠቅልላችሁ ውጡ፣ ካልበለዚያ ደግሞ እናንተን ከሚመስል ሰው ጋር ኑሮ ሲጀምር። የስላሴ ልጅነት ያላገኘውን ሰው እኔ ፍቅረኛ ሊያደርገው አልችልም። እኔ ለምን? የኦርቶዶክስ ተዋህዶ ልጅ ነኝ። እኔ የኦርቶዶክስ ተዋህዶ የሚሄ ልጅ ነኝ። እኔ ከገባችሁ፣ የስላሴ ልጅነት ያገኘ በጣም ብዙ ወንዶች አሉ፣ አላጣውም

አምኜ ለምሳሌ እኔ ኦርቶዶክስ ነኝ፣ አምኜ ሙስሊም ከሆንኩ ኦር ደግሞ ፕሮቴስታንት ከሆንኩኝ ይሄ እኔ መብት ነው። ግን ኦርቶዶክስ ውስጥ ሁኜ ግን ሌላ ሲጀመር አስቤ ውም አላቅም ሲጀመር አላስበውም። ሰው ነው፣ አከብረዋለሁ፣ ወደዋለሁ። ማንኛውም ሰው የትኛውም እምነት ውስጥ ሆን ወደሃለሁ፣ አከብራለሁ። ሰው ስለሆንክ ብቻ ነው መወድ። ከዛ በተረፈ ግን ማለት ነው እኔ የስላሴ ልጅነት ያላገኘውን በፍጹም ፍቅረኛ አብሬው ልተኛ አልችለም። አብሬው አልተኛም። የልጆች አባትም አላደርገውም አ የልጆች አባትም አላደርገውም ሲጀመር እንኳን አብሬ ሁለተኛ አልችልም ማልችልም። ሲጀመር ክርስቲያን ነኝ ከማለት ይልቅ መጀመሪያ ስራ ስነስርዓቷን ማክበር ተገቢ ነው ብዬ አስባለሁ። በአንገት መስቀል ከማንጠልጠሌ በፊት የመስቀል ትርጉም ሊገባኝ ይገባል። ሰው ስለ አንጠለጠለ ብቻ ማንጠልጠሌ ትርጉም የለውም። አንችን በሃይማኖትሽ እሺ፣ እኔም በሃይማኖቴ ድስት ስትዋዋሽ ነው እሱ። ጭልፋ ስትዋዋሽ ድስት ስትዋዋሽ፣ እናን ደግሞ ማነው ድግስ ስትደግሱ። ይሄ ሚዶ ሲሰራ ያ ሚዶ ሲሰራ ነው እሱ። ለጎረቤትሽ ማ ጎረቤትሽ እሺ እንጂ የባልና የሚስት አይደለም። ባልና ሚስት ከአንድ ማድ ነው እኮ የምትበሉት የምትጠጡት። ይሄ እኮ ቃቃ አይደለም። እኔ ባለትዳር ነኝ። አባቴ ያውም ጀግና የኢትዮጵያ ልጅ እንዲሁም ደግሞ ኦርቶዶክስ ተዋሕዶ የሚዬ ልጅ እኔን የሚመስል የክርስቶስ ልጅ የሆነውን ባላለኝ ነው የገባ። ስድስት ስልሳ ስድስት እኮ መስቀል አያደርግም በነገራችን ላይ። ሲጀመር እናንተ ስድስት ስልሳ ስድስት ውስጥ ያላችሁ ናችሁ እኮ። ስድስት ስልሳ ስድስት የምትሉን እዚህ እየመጣችሁ ምድረ ኮንኮንያ እዛው ምድረ ስድስት ስልሳ ስድስቶች እዛ ውሁ ነው። አዊ ጋ የለም እንደዚህ የሚባል ነገር። ሁለት መስቀል አይደለም ሺህ መስቀል አደርጋለሁ። እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሌንም ተሸክሞ ይከተለኝ ነው እንጂ ያለው። አስር አንድ ልበስ ሶስት ልበስ አስር ልበስ ሀያ ልበስ አላል የፈለግኩትን የመልበስ መብታለ። ታንቃችሁ ሞቱ፣ ታንቃችሁ እኔ ይህ እያልኩ ያለው ስለ እኔ መስቀል አትንትን አት ስለ አንተ ኃጢአት ቁጥር መጀመሪያ። ስለ እኔ ሁለት መስቀል ማድረግ አይጽነቅ። ለምን ሺ አላደርግም። መጀመሪያ እስኪ የራስን ኃጢአት ቁጥር መጀመሪያ የራስን ኃጢአት ቁጥር እስቲ መጀመሪያ እኔ ማን ነኝ በል። እኔ ማን ነኝ ምንድን ነኝ? እኔ የት ቦታ ነው ያለሁት? የት ነው የቆምኩት? ብለ ራስን ለማየት ሞክር። ከዛ በተረፈ ስለ እኔም ሁለት መስቀል ማድረግ ስፓይን ታው ለኔ። አንቺ ፀጉርሽን ሸፍነሽ ሱሪ ለብሰሽ ሂጂ ይልሻል እንዴ? አንቺ ጸጉርሽን ሸፍኝና ሱሪ ድቅኝ ይልሻል አንቺ ጥያቄ መልሽል። ፀጉራችሁን ሸፈናችሁ ከዛም በኋላ ሱሪ ለበሳችሁ ዲፍረንት አለው። በነገራችሁ ላይ ይሄ የሃይማኖት ጉዳዮችን እንደንትን አትዩት፣ በነገራችሁ ላይ ማለት ነው። ምንም ጉንፋን ይዞ ነው። እኔ እንደ ፋሽን ስላያችሁት ነው የተናገርኩት። ሲጀመር ሙስሊም አይደለም። ለምን ፍቅር ሲይዝ ምን አታገቢም? ምን ምን አገባኝ። ግን እነግርሻለሁ። ልክሽ ፍቅር ሲይዝ ምንም አግቢ። እኔ ምን አገባኝ? አይመለከትም። ግን እውነታው ይሄ ነው። ታንቀሽ አንቺም በሃይማኖቴ ሽዴም በሃይማኖቴ ድስት ስትዋዋሱ ነው እሱ ድስት ተዋውሱ፣ ችግር የለውም። ሰላም መሆን እንችላለን። አይጠበንም? ይጠበናል። እንዴት አይጠበንም? አሬ ሽሻሁኛበት እንዴ ልብላ። አሁን ፋሽን አድርጋችኋል። ክርስቲያን እና ሙስሊም ክርስቲያን እና ሙስሊም ባለትዳር ባለትዳር እየሆናችሁ ማለት ነው። ፋሽን አደረጋችሁ ቲክቶክ ላይ። በነገራችን ላይ ካላወቃችሁ ጠይቁ። መጠየቅ አለማወቅ ኃጢአት አይደለም፣ መጠየቅ ግን የምሁርነት ጥግ ነው። የምር ያላወቀውን የሚጠይቅ ሰው ጀግና ነው። በነገራችን ላይ ካላወቃችሁ ጠይቁ። ከቤተ ክርስቲያን ምንም ኃጢአተኛ እና በደለኛ ብንሆንም፣ ግን እንደዚህ አይነት ነገሮችን ድርጊት ግን በፍጹም ልናደርግ አይገባም። ማርያምን የምሬ ነው፣ ልትቆጠቡ ይገባል። ሲጀመር ሙስሊም ሙስሊምን ነው የሚያገባው፣ ክርስቲያን ክርስቲያንን ነው የሚያገባው። ሲጀመር ምንድን ነው የሚያሽለጠልጣችሁ ማለት ነው? አንቺን በሃይማኖትሽ እኔም በሃይማኖት የሚባል ነገር የለም የሚባል ነገር የለም። ድስትሽን ተዋዋሽ እዛ። አዎ ጎረቤት ለጎረቤት ድስት ለመዋዋስ ኦፍኮርስ፣ አንቺን በሃይማኖት ግን ደግሞ ባልና ሚስት መካከል አንተ የሚባል ነገር የለም። እሺ ማርያምን፣ ቲክቶክ ላይ ፋሽን ያደረጋችሁት ነገር ነው። እሺ ክርስቲያን ክርስቲያንን ነው የሚያገባ፣ ሙስሊም ሙስሊምን ነው የሚያገባው። ከገባችሁ ይግባችሁ። ከዛ በተረፈ ግን ኃጢአት ነው፣ ትልቅ ከጥልቁም ትልቅ ኃጢአት ነው። በጣም በጣም እውነት የምሬን ነው። እናንተ የምትገቡበት ንሳ ራሱ ይለያል። እውነት የምሬ ነው። ወደዳችሁም ተላችሁም ታንቃችሁ ሙቶ አይቻልም፣ በቃ አይቻልም። ይሄ ቤተ ክርስቲያን ስነ ስርአት ነው። እንዲሁም ደግሞ የሌላ እምነት ተከታይ ስነ ስርአት ነው። ፕሮቴስታንት ነው፣ ፕሮቴስታንት ፕሮቴስታንትን ነው የሚያ ምንትሽ ለጠለጣላችሁ ሲጀምር ልጅ እኮ በመካከላችሁ ይወለዳል እኮ በመካከላችሁ ልጅ ይወለዳል፣ ልጅ ይመጣል። ልጅ አይምሮ ውስጥ የሚፈጠረው ነገር ምን ሊሆን ይችላል ብላችሁ አስባችሁ ታውቃላችሁ ለልጆቻችሁ እንኳን አስባችሁ ታውቃላችሁ? እህቱ ክርስቲያን ስትሆን ወንድየው ደግሞ ሙስሊም፣ ማ ነው ሙስሊም አረተው ገብርኤልን ሼም ነው ምንም ሙስሊም እህትህን አተክ ነው ሙስሊም ሴት አተክ ነው ክርስቲያን ጋር ይመጣ ወይስ ክርስቲያን ወንድ አርተሽ ነው ሙስሊሙ ጋር የምትሄጁ? ምን ታሽቃ ብጣላችሁ? ምን ታሽቃ ብጣ? እኔ ስለ ሰው ስም አይመለከተኝም። በጣም ብዙ ሰዎች አላችሁ ቲክቶክ ላይ ክርስቲያኑ ናችሁ ከሙስሊም ጋር፣ ሙስሊም ሆናችሁ ክርስቲያን ጋር። በጣም ብዙ ሰው አለ ቲክቶክ ላይ። እኔ ማንም ሙኝ አይመለከተኝም። ይሄ እኔ ቢዝነስ አይደለም። ይሄ ስነ ስርአታችን ግን አይደለም። ወደሽም ጠላሽም ታነቂ ገመድ ይዘሽ ውጭ። ፋሽን አደረጋችሁት ቲክቶክ ላይ፣ ገብርኤልን ደስ አይልም። ፋሽን አታደርጉ፣ እነት የምሪ ነው ደስ አይልም። በቃ ቢያንስ ለልጆቻችሁ አስቡ። መዳም ማለት ነው መዳሜ መዳም። ቤት በምሰራበት ሰዓት መስቀል አደርጋለሁ፣ አላወልቅም። ብሞት አላወልቅም። መስቀሌም ማለት ነው። ከፈለገ ስራው ጥርቅም ብሎ ይቀራል እንጂ እና መስቀል አድርጌ ሁለት ሳደርግ ሌላ ጥያቄ ስለሚሆንባቸው አንድ ብቻ አድርጊ ስታይ ችግር የለውም ብዬ እንትን አልኩኝ። ለምን አንድ ስለለበስኩኝ ስፋይን ስላልኩኝ ለምን ለልጆቹ ጥያቄ ምልክት ይሆንባቸዋል አይምሯቸው ውስጥ። ስለዚህ እንደዚህ አይሁን ምናምን ስትለኝ በጣም ስለተረዳዋት እንትን አልኩኝ። ለምን ለልጆቻቸው የሚጠነቀቁ ሰዎች ናቸው። እኛ ኢትዮጵያዊ ኖች ግን በጣም ሲጀመር ጫልለን አልተውት አብደናል ሲጀመርኩ አብደናል።